ያልኩ አንተ ደግሞ እየሰማኝ ያለ በቃ የሚሰማኝ ነገር ብቻ ነው እየነገር እያወራህኝ ያለው፣ ምንም ግራ የሚያጋባ ነገር የለም። አሁን ነገር በቃ ሊያስደነግጥ ይችላል። እዚህ መገኘት ግን ደግሞ በጣም እየደነገጥክ ነው ያለው። ታውቀዋለህ፣ በጣም የማታውቀው እብድም የገባበት ሰው እየመሰለህ ነው። ስለዚህ ነው ደግሞ

ጉድ አብርሽ፣ ዛሬም ዛሬም ዝሙት የሚያስተምር እኔ አብርሃም ምን እንደምል አላውቅም። በጣም አስደንጋጭ ነው ቤተሰብዬ። እኛ ይሻለዋል ይሻለዋል ስንል ሳይሻለው ቀረ። ጉድ እኮ ነው ቤተሰብዬ። አሁን ይሄ ቪዲዮ ምንድን ነው የሚባለው? የዘፈን ዳርዳሩ እስክስታ ነው አሉ አለ። አይ ማይክል ጃክሰን እንደው። ደግሞ ከዚሽ ከሴትዮ ጋር ግን መቼ ነው የምትላቀቀው? በጣም ነው የሚገርመው። በጣም ነው የሚያሳዝነው ቤተሰብዬ። ሚስቱ እንደዚህ ለመውለጃ ሰዓት ደርስ፣ አንተ እንደዚህ እየተላላስክ። በዛ ላይ ከርሜላ በዙሪያው ያላችሁ ባለጌዎች ነብሩክ ማለት ነው። ከሩታ ጋር በልታችሁ ጠጥታችሁ ይሄንን ሴራ የምሰሩ ፕራንክ እያላችሁ ይሄ እውነተኛ ነው። ከዚህ ምንም አይተናነስም ማለት ነው። በጣም የምትገርሙ ዜጎይ ናችሁ። እውነት በጣም ያሳፍራል። አብርሃም እኛ ብዙ ነገር እሁድ፣ አሁን ጌም ጫወታ አለ በዛ ስንጠብቀ አንተ እንደዚህ አይነት የተልከሰከሰ ቪዲዮ እስከ መቼ ነው ግን አንተ? ራስክን አስንቀ ራስክን አዋርደህ ፌመስ ነህ ታዋቂ ነህ። በአባይ ኢንተርትመንት ሚዲያ ላይ እየቀረብክ ነህ። እኛ እየመከርን ነው። ብዙ ሰዎች እናንተ አብርሽ ጀግና፣ አብርሽ ጀግና ትላላችሁ አትመክሩትም ለምትሉ እኛ ከዚህ በላይ ምን እናድርግ? እየመከር ነው ነው እየመከር ነው ነው ግን መከር

እሺ እኛ ምን እናድርግ እኛ በ አንዳንዴ በሚሰራቸው መልካም ስራው እናበረታታለን አንዳንዴ ደግሞ የማይሄው የሚሰራው ደግሞ እንደዚህ አይነት ነገር ነው በጣም ባለጌ ናት ሄርሜላ ማለት ነው ሄርሜላን እሺ ከባለት ዳርጋ የፈለገው ነገር እንደዚህ አይነት ፕራንክ ነገር አለ እንዴ የአብርሃም ልጅ ነገጧት የሚወለደው ጣሰው ይሄንን ቪዲዮ ሲያይ ግን ምንድነው የሚሰማው እኔ በጣም ነው ያፈርኩት በጣም ማለት ነው ዜድ መልስ ለዚህ ቪዲዮ ምናምን ለምትሉኝ እኔ ምን መልስ አለኝ ምንም መልስ የለኝ በጣም ነው ያፈርኩት አፈር ያለውኝ እንዴ ከአንድ ፌመስ ከአንድ ታዋቂ እንደዚህ አይነት ቪዲዮ። አራ አብርሃም ይቅርብህ፣ እውነት በዚህ የመጣው እንጀራ ቅርትርት ይበልብህ። የፈለገው ሚዲያውን ብታንጫጫው፣ ሴትን እንደዚህ በማድረግ ለምን አንተ አስወጥተህ አትጥላትም?